እንግዳ ድራማ እንደቀጠለ ይገኛል። ጆ ዛሬ ሁሉንም ሚስጥር ደርሶበታል። ዱርየው ልጅ ከነ ኤልሹ ቤት በመምጣት አንድ ባንድ ያወሩት ሚስጥር ሁሉ አዳምጧል። ሄለን ያወራችውን ነገር ሁሉ ሰማ። ልኑ ላይ ያደረገችውን ከዶክተሩ ጋር ተነጋግራ እያንዳንዱን የደበቀችው ሚስጥር ሁሉ ደረሰበት። ይሄ ደግሞ ለሷ ቀላል አይሆንም። ምክንያቱም ጆ ኑኑን ስለሚያፈቅራት አሁን ላይ ለኑኑ ምንም ነገር ማድረግ ይችላል። እንዲሁም ደግሞ ከአዶኒ ጋር እየተጋፈጠ ይገኛል። ሰላም ሰላም! ውድና የተከበራቸው የቻናል የቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ እንግዲህ እንግዳ ድራማ ክፍል 38ን እየዘመተናል። በዛሬው ክፍል እያየ ነው አዶኔ ኑንዬን እያስገድዳት እያስገደዳት ይገኛል። ውጭ ላይ ይዞ በመሄድ ሚስቴ ፍቅሬ እያለ እያቀመጣ ጠላት ይዟት ሲሄድ አይተናል። ነገር ግን ኑንዬ እቤት ውስጥ ምንም አይነት መልስ አመለስለት። ምክንያቱም አስገድዷት ስለሆነ ከሰው ፊት የሆነ ነገር ካለች ቤሉልን ሊጎዳው ስለሚችል ጸጥ ማለት መርጣለች። ከዛም በኋላ ውጭ ላይ ሄዳ ሚስቴ አውሪ እንጂ ተጫዋች ፈታለቲ ኮነ የመጣሹ እያለ ያናግራታል። ኑኑዬ ግን የምታስታውሰው ቤሉልን ነው። ከሱ ጋር ያሳለፈችውን ጊዜ፣ ሲጫወቱ የነበረውን ጊዜ፣ አሪፍ ጊዜ ያሳለፈችውን እያስታውሰች ነበረ። ከዛም በኋላ ኑኑ ላዶናይ መቼም ቢሆን ከሱ ጋር መሆን እንደማትችልና በቃ ያለ ፍላጎቷ ከእሷ ጋር እንዳይሆንና በጣም እንደምትጠላው ነገረችው። ምክንያቱም የሰው ልጅ አብሮ የሚኖረው ከሚወደው ሰው ጋር ነው እንጂ ከሚጠላው ሰው ጋር አብሮ አይቀጥልም። ስለዚህ እኔ ደግሞ አንተ በጣም ታስጠላኛለህ፣ ማየት አልፈልግም። እኔ የምወደው ቤሉል ነው እንጂ አንተን አይደለም። ባልከ መሰረት ቃልህን ፈጽም። ያለውኝ ከቤሉል አጠገብ እንዳላይሽ፣ እንዳትቀርቢው፣ እንዳታናገሪው ሽሽው። ባልከ መሰረት እያንዳንዱን ነገር እያደረግኩ ነው ከቤሉል ጋር አልተቀራረኩም ስለዚህ በቃ ተወኝ እያለ ስትጮህ ነበረ እንግዲህ መጀመሪያ ላይ ጆ ኤልሹም ፈልጎ እቤት መጥቶ ነበር እቤት ሲያየው ቤሉል ማን ደግሞ አንተ እዚህ ለመምጣት ምን ልሰራ ነው የመጣው ምንድነ ከየት ነህ እያለ በጥያቄ ሲያፋጥጠ አይተናል እንግዲህ እንደ ቤቱ አባዋራነት ማለትም ወንድም በአባት ምትክ ልክ እንደ አባት ነው እና ቤት ውስጥ የሚመጣውን ሰው ማጣራት ስላለበት ማንነቱን እየጠየቀ ባለ ሰዓት፣ አንተ ደግሞ ማንነት ብሎ ስጠይቀው እኔ እንኳን የኤልሹ ወንድም ነኝ አለው። ኦ አንተን እንዴት አግተህ የነበርከው! እናም በጠፋበት ጊዜ በጣም ስትጨናነቅ ነበረ ብሎ ይነግረዋል። እሺ አሁን ማንነትህን ንገረኝ፣ እና እንዴት ነው ማታስብልኝ? እህቴ እኮ ናት ይለዋል። ከዛም በኋላ ጆም የኤልሹ ጓደኛ እንደሆነና ኤልሹን ሊያገኛት እንደመጣ ነገረው። ቤሉልም እናታዲያ ጓደኛዋ ብትሆን እንዴት ብደፍር ነው እቤት ድረስ ካለ ፍቃድ የምትመጣው ሳትናገር? ብሎ ይናገረዋል። ከዛም በኋላ እንግዲህ ምንም አማራጭ ስለሌለው ያለው አማራጭ ለኤልሹ ነግሮ ኤልሹና ጆ እንዲገናኙ ማድረግ ነው። እናም የመጨረሻ ጥንቃቄ ማስጠንቀቂያ ሊሰጣት ይፈልጋል እንግዲህ ኤልሹ ደግሞ ከጆ ጋር ተደዋውራ ልትወጣ ስለነበረ ስትለባበስ ኑንዬን ጠርታ ልብሷን እንድታስተካክልላት እና ክፍሏ እንድታጸዳላት ነግራት፣ ኑኑ ወደ ኤልሹ ክፍል ገብታ ልብሷን እያጣጠፈች ባለ ሰዓት አዶኒ መቶ ኤልሹን ሰላም ካላት በኋላ ኑንዬን ፍቅር፣ በቃ ዛሬ ወደ ውጭ መውጣት ይኖርብናል፣ የሆነ ቦታ ወስድሻለሁ፣ ልብስ ልብስሽን ቀይርና ተዘጋጂ ሲላት ኤልሹ አዶናይ ፍቅር ብሎ ሲጠራት ኑኑዬን በጣም ደንግጣ ነበር። ምን አሁን ያልከውን ነገር ታውቀዋል? ፍቅር እኮ ነው ያልካት። ምንድን ነው ምን እየሆነ ነው ያለው? ብላ ስጠይቀው ምንነሽ ነው እያለ ጮኸባት። ኤልሹም በሰማችው ነገር በጣም ተደናግጣ ስለነበረ ውጡልኝ ማለት ትጀምራለች። እዛው እየተጨቃጨቁ እያለ ድንገት ቤሉል ይመጣና ኑኑዬ ቤሉልን ስታየው ፈገግ ያለችለት ነገር ግን ማስጠንቀቂያ ስለሰጧት፣ ከእሱ ጋር መቀራረቡም ሆነ ማውራት አትችልም እንዳታወሪው ተብላለች። ስለዚህ የተባለችውን እየፈጸመ ትገኛለች። ቤሉልም እህቱን ናያ፣ እንደፈልግሻለሁኝ የሆነ ሰውታች ፈልግሻል አንዴ ማውራት ይኖርብናል ከዛ በፊት አልና ኤልሹን ይዟት ወጣ እና አዶናይም ኑንዬን ይዟት እንደሚሄድ አሳመናት። ሳትወድም ቢሆን በግዷ እንደምትሄድ ነገራት። ከዛም በኋላ ቤሉልም ኤልሹን ማኑ ዚጋ የመጣው እንዴት ወንድ ልጅ ወደ ቤት ታመጫለሽ? ይሄ ኮ ስህተት ነው እያለ እህቱ ሊመክራት ሞከረ። ኤልሹም እንዳይቆጣጠራት እና አባቷ እንኳን ከዚህ በፊት ተቆጣጥሯት እንደማያውቅ ነገረችው። አንቺ ጅል፣ ያምሻል እንዴ? ወንድም እኮ ማለት የአባት ምትክ፣ ሁለተኛ አባት ማለት ነው። ስለዚህ እየተቆጣጠርኩ ሳይሆን እየተቆጣዎች ነው። እረፊ ብየሻለው፣ እረፊ ብሎ ይቆጣታል። እሽ ብላ ወደታች። ጆን ለማግኘት ትመጣለች። ከዛ በፊት ግን አዶናይ ወደ ታች ኑኑዬን ሊጠብቃት ወደ ሳሎን ሲሄድ ጆ ቁጭ ብሎ ነበር። አንተ ደግሞ ዝምን ትሰራለህ አለው። ኦ አሁንማ ሰምቻለሁ፣ ማንነትን ሰምቻለሁ። ስለዚህ ምንም ነገር እንዳትናገረኝ አንተም ከሰው ቤት ነው የምትኖረው አለው። ምንድን ነው ደግሞ የሰማሃው ብሎ ስጠይቅ አዶናይ ጆም የኤልሹ ወንድም እንዳልሆንክ ሰምቻለሁኝ። ወንድሜ ቤሉል ብቻ ነው ብላኛለች። ስለዚህ አንተ ደግሞ ይሄ ቤት ያንተ አይደለም፣ በሰው ቤት ደግሞ ማዘዛት ትችልም። ብሎ ነገረው። አዶኒም በተናገረው ነገር ተገረመና ኤልሹ እንደዚህ አለች። ለነገሩ እውነቷን ነው፣ እኔ ለዚህ ቤት ልጅ አይደለሁም፣ ወንድሟም አይደለሁም እያለ አሁን ከዚህ ውጣ ቢለውም ሊወጣለት እንዳልቻለ ነገረው። አልወጣም፣ ምን ታመጣለህ? አይመለክትም እያለ መለሰለት። ከዛም በኋላ ሲጨቃጨቁ ኑኑዬ ትመጣለች። መጣለች። ጆዛ ቤት የሚመላለሰው ሆነ። በኤልሹ ዙሪያ የሚዞረው ኑኑዬን ለማየት ነው። ምክንያቱም ኑኑዬ እየ እዛ ቤት ስለሆነች ግዴታ ኑኑዬን ለማየት ከፈለገ ደግሞ እዛ ቤት መምጣት ይኖርበታል። በዛን አጋጣሚ ነው ኑኑዬን የሚያየት። ስለዚህ አዶናይ ኑኑዬን ፍቅር ብሎ ሲጠራት በጣም ደነገጠ። እንዴት ይሄ ሊሆን ይችላል እያለም ብቻውን ሲናገር ነበረ። ከዛም በኋላ ሊደባደቡም ሲሉ ኑኑ መካከላቸው ገብታ ሁለቱንም እረፉ ብላ አሳረፈቻቸው። አዶናይ ያለ ፍላጎቷ ኑኑየን ይዟት ሄደ። ይዟት ሄዶ ግን ሚስቴ ፍቅሬ አውሬ እንጂ እያለ እያስገድዳት ነበረ። ብዛን አጋጣሚ ግን ጆ እየተከታተላቸው ነበረ። አዶናይ ሳትፈልግ ሁሉም ነገር እሱ እንደሚላት ማድረግ እንዳለባት ነገራት። ኑንየም ደግሞ በቃ ተወኝ፣ በጣም ነው የምታስጠላኝ። እኔ ካንተ ጋር እንደማልሆን ደጋግሜ እየነገርኩ ነው። የሰው ልጅ ደግሞ አብሮ የሚኖረው ሲያፈቅርና ሲወድ ብቻ ነው። እኔ ደግሞ በጣም ነው የምታስጠላኝ። እንኳን አብሬ ልኖር ቀርቶ ባይኔ ራሱ ማየት አልፈልግም። በጣም ነው የምታስጠላኝ። እኔ መወደው ቤሉልን ነው ብላ ነገረችው። ከዛም በኋላ አዶናይም በንዴት ፀጉሯን ከኋላ ሞጭጮ ሲይዛት ጆ እየተከታተለ ስለነበረ እንዴት እንደ ታደርጋለህ ብሎ ሊያስለቅቀው ሞከረ። አንተ ደግሞ ዝምን ተሰራለህ እየተከታተልክ ነበር እንዴት ብሎ ጠየቀው። ጆም ደግሞ ስለዛ አይመለከትም። ሴት ልጅ ላይ እንደዚህ መሆን ጀግንነት መሰለህ? እንዴት ሳትፈልግ ከአንተ ጋር እንድትሆን ማስገደድ ጀግንነት መሰለህ? እንደ እያለ ሲጨቃጨቅ ኑኑዬም ተነስታ ትሄዳለች። ጆና አዶናይም ተከትለዋት ትሄዳሉ። ከዛም በኋላ ኤልሹም እንግዲህ እየተፈጠረ ያለው ነገር ግራ ገብቷት ወደ ሳሎን ስትመጣ ጆ ቤት ውስጥ አልነበረም። ወደ የት ሄደ ሄደ ደግሞ እያለች ግራ ገብቷት ቁጭ እንዳለች እናቷ ትመጣለች። ከዛም በኋላ እቤት ቁጭ ብለው ስለ አዲዮን እየጠየቀቻት ነበረ። እና እቤቱ ሂጅ ብዬሽ ነበር አልሄድሽም እንዴት ስትላት አይ አልሄድኩም፣ በቃ ሌላ ጊዜ እሄዳለሁ አለቻት። ከዛም በኋላ ድንገት ስልክ ይደወልባት ሲደወልባት ጆ ነበር። እናም በር ላይ እንደሆነና ሊያገኛት እንደሚፈልግ ነገራት። ኤልሹም እሽ ብላ ወጣች። ከወጣችም በኋላ እያለቀሰች ነበረ። ጆ መሆነች ነው የምታለ ሹነ ቁጭ በይ እና እናውራላት እሷም ደግሞ መናገር አልፈለገችም ነበረ። ነገር ግን ያው ጓደኛዋ ስለሆነ ሁሉም ነገር እንደከበዳትና ብቸኝነት እየተሰማት እንደሆነና አባቷንም በማጣቷ በጣም እንዴት ተጎዳች እና ቤት ውስጥም ደግሞ ብቻዋን እንደሆነች እና ቤቱ ሊበላት እንደደረሰ ብቸኝነት እንደተሰማት ነገረችው። ከዛም በኋላ አንቺ ቢያንስ እንኳን ቤተሰብ አለሽ፣ ብዙ ናችሁ፣ እኔ ያለሁ አይደል እንዴ አለ እና ኑኑየን አስታወሳት። ከዚህ በፊት ለማምለጥ ስትሮጥ እለው ላይ ወድቃ እንዳትወድቅ ሲገድፋት በዛን አጋጣሚ ነበር ከኑኑ ፍቅር የያዘው። ከዛም በኋላ እንዴ አትሰማኝም እንዴ እያወራው ጆ መሆነ ነው አለችው። ከዛም በኋላ ሱም ከሀሳቡ ነቃና የውልሽ ኤልሹ አሁን ጠንካራ መሆን አለብሽ እያለ የመከራ። ድንገት ኤልሹ አይኗን ጣል ስታደርግ አባቷ እፊቷ ያየችው መስሏት እንዴ ጆ አባዬን አየሁ እያለችም ታለቅሳለች። እዚያቸው ነበረ እያለች ነገረችው። ኤልሹ እንግዲህ አባቷ የታያት እየመሰላት አባቴን አይቼዋለሁ አልሞተም፣ አለ፣ አልነገርኩም ጥሎኛ ሄድን ብዬ ነበር፣ እያለችም አባቷን እርግጠኛ ሆና እንዳየችው እየነገረችው ነበረ። ጆም ደግሞ ከፈዘዘችበት ያነቃትና ከዚህ በኋላ ጠንካራ መሆን እንዳለባትና የድሮዋን ኤልሹን መሆን እንዳለባትና ይችን ያሁኗን ልፍስፍሷን ኤልሹን እንደማይወዳትና የድሮዋን እልህኛዋንና ጠንካራዋን ኤልሹን እንደሚፈልግ ነገራት። እናም አበረታቷት ወደ ቤት ላካት። እቤት ሲወስዳት ግን ተከታትሎ አብሮ ገብቶ ነበረ። ከዛም በኋላ ድንገት ኮቴ ሰማና ያንን ኮቴ ተከትሎ ሲሄድ ሄለን ስልክ እያወራች ነበር። እያወራች የነበረችው ደግሞ የኑኑየን ስህተተኛ መረጃ እየሰራውን ዶክተር እያወራችው ነበረ መረጃውን አግኝተውታል። ፋይሉ ተገኝቷል። ስለዚህ አሁን ከየት እንደተሰራ እንዳያውቁ ከሌላ ሆስፒታል እንደተሰራ አድርገዋለሁ። ስለዚህ ወረቀቱን ማስተካከል ይኖርበሃል እያለች የኑኑዬን የውሸት ማስረጃ ማስተካከል እንዳለበት እንደዛ ካላረገ ሌላ ነገር ውስጥ እንደሚገቡ ስትነግረው ድንገት ጆ ይሰማል። ከጀርባ ሆኖ እያዳመጠ ነበረ። ስለማን ያወሩ እንደነበረ በደንብ ሰማ። ከዛም በኋላ ስለ ኑኑ እያወሩ እንደሆነ ገባው። ይቺ ደግሞ በጣም መጥፎ ሴት ናት፣ የፈጣሪ ያለ ምን እያለች ነው አለና፣ ሶፋው ላይ እንዳይቀመጥ ሩጦ ይደበቃል። ከዛም በኋላ ማን ነው እያለች ስጠይቅ ድንገት መታ ሄለን። ሶፋው ላይ ቁጭ እንዳለች አዶን ይመጣና የስራ ጋር እንደሆኑና አብረው እንደሚሳሩ እያንዳንዱ የምታደርገውን ነገር እንድትነግረው ሲነግራት ያዳምጣል፣ ሁሉን ነገር። እናም ነገ ስራ ስትሄድ ደግሞ ስራ ቦታዋ ድረስ ይዛው መሄድ እንዳለባት እና ከስራ አጋሮቿ ጋር እንድታስታውቀው እየነገራት ነበረ። ካልተስማማች ደግሞ ፖሊስ እንደሚያመጣባት እየነገራት ነበር። እናም ጆ ሁሉንም ነገር እያዳመጠ ነበር። አሁን ላይ ሁሉንም ነገር ስለሰማ ኑኑ የምትባለው ማን እንደሆነች አላወቅም፣ የሚያፈቅራት ሴት መሆኗን አላወቀም ነበር። ከዛም በኋላ ሲጠብቅ ድንገት ኑኑዬ ትመጣለች። ከዛም በኋላ እሷ ቁጭ ያለችበት ድንገት ሄድና ያስደነግጣታል። እንዴ አንተ ደግሞ እዚህ ምን ትሰራለህ? አለችና ጮዎች። ከዚያም በኋላ አፍሽን ዝጊ፣ አትጩሂ፣ አሁን የምልሽን ብቻ ስሚኝ። ማን ነው ስምሽ? ብሎ ጠይቃታል። እሷም ደግሞ ምን አገባ ስለ ስሜ አሁን እዚ ጋር ሰው ካየህ ጥሩ አይመጣም፣ ብትሄድ ነው ሚሻል፣ ለአንተ ጥሩ አይሆንም አለችው። እሱን ለእኔ ታዩ፣ ስምሽን ብቻ ነገርኝ፣ ወይም ደግሞ ቁጥርሽን ስጭኝ፣ ካለበለዚያ ግን አልሄድም አላት። እሷም ደግሞ ስትከራከር ድንገት ኤልሹ ኑንዬን ከቤት ልታስወጣት ኑኑ አንቺ ኑኑ የት ነሽ ያለሽው? እያለች እየተጣራች ስትመጣ ጆ ኑኑዬን አፏን አፍኖ ይደበቃል። እናም ፈልጋ ስላላገኘቻት የት ገብታ ነው እያለች እየፈለገቻት ነበረ። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያስኩላችሁ እንግዳ ክፍል 38 ይህን ይመስል ነበር። ኑኑዬ የቤሉል መሆን አለባት። ጆ ደግሞ ኑኑዬንና ቤተሰቦቿን ነፃ እንደሚያወጣቸው ትልቅ ተስፋ አለኝ። አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገና ከምንገናኝ ድረስ በእያላችሁበት ሰላማችሁ ይብዛ። ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።